በኢትዮጵያ ጥጥ በስፋት ከሚመረትባቸው አካባቢዎች መካከል አዋሽ ሸለቆ ከፍተኛውን ወይም ቀዳሚውን ስፍራ ይዛል። እንደሚታወቀው ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ከፍተኛውን ትኩረት ከሰጣቸው ዘርፎች መካከል የኢንዱስትሪ ዘርፍ አንዱ ነው። ጨርቃ ጨርቅ ደግሞ በዚሁ በኢንዱስትሪው ዘርፍ ስር የሚካተት እንደ መሆኑ መጠን ከ65 በመቶ በላይ ግብዓቱን ጥጥ ያደረገው የጨርቃ ጨርቅ ኢንዱስትሪው ጥራቱን የጠበቀ የጥጥ ምርት ያስፈልገዋል። ይህ የምንመለከተው የጥጥ ማሳ የሚገኘው በአፋር ክልል ገዋኔ ወረዳ ውስጥ ነው። ለመሆኑ የዚህን ማሳና ሌሎች መሰል የጥጥ ማሳዎችን ምርትና ምርታማነት ከፍ ለማድረግ እየተሰሩ የሚገኙ ስራዎች ምንድን ናቸው የሚለው የዛሬው የወደ ገጠር ፕሮግራማችን ትኩረት ነው። ጥጥ በኢትዮጵያ አነስተኛና የተበጣጠሰ መሬት ባላቸው አርሶ አደሮች ለረጅም ዓመታት ሲመረት የነበረ ሰብል ነው። አንዳንድ መረጃዎች እንደሚያሳዩት ደግሞ ኢትዮጵያ የጥጥ መገኛ ከሆኑ ሀገራት አንዷ ስለመሆኗ ይታመናል። በአሁኑ ወቅት ደግሞ በግብርና ኢንቨስትመንት ላይ የተሰማሩ ባለሀብቶች በስፋት ከሚያለሟቸው ሰብሎች መካከል አንዱ ጥጥ ነው። እናም በአፋር ክልል ውስጥ የሚገኙት እነዚህ ሰፋፊ የጥጥ ማሳዎች በግል ባለሀብቶች የለሙ ናቸው። እንዳጠቃላይ 1200 ሄክታር በቅድ ደረጃ የያዝን ቢሆንም 950 ሄክታር አልምተናል። ኦረዲ ከዛ ውስጥ አሁን ደግሞ ወደ መቶ ሄክታር ገደማ ሃርቨስት አድርገናል። ኮንቬንሽናልና ቢቲ ከተን ነው የተጠቀምነው። ኮንቬንሽናሉ በሄክታር የተሻለ ነው እየሰጠን ያለው ፐር ሄክታር 28 ድረስ ያገኘንበት ሁኔታ አለ አሁን ላይ ማለት ነው። ቢቲ ከተኑ ደግሞ ሊንቱ የተሻለ ይሆናል ብዙ ጊዜ ቢቲ ከተን ማለት ነው እና በዘቶ ላይ ነው ወደ ፍሬ ስንገባ። እስከ ከአርባ በላይ ፍሬ እንትን አይልም የዚህኛው አይበዛም ብዙ ጊዜ ማለት ነው እና ሊንቱ ነው የሚበዛው የዚህእና ያ ነው አድቫንቴጁ እንትን ላይ ፕሮዳክሽን ላይ ከወጪ አንጻር ሰፊ ስራ በምሰራበት ሰዓት ቤት ከተኑ ስራ ያቀላል የዘራነው ወይም ያዘጋጀነው ሄክታር ወደ 360 ሄክታር ነው ከሞላ ጎደል በእኛ ተሳክቶልናል አሁን የሰበሰብነው ወደ 1400 ኩንታል አካባቢ ሰብስበናል ቢያንስኛ ወደ 10 እስከ 12 ሺህ ኩንታል እናገኛለን ብለን ነው የምንገምተው። እዚህ አሁን ባለው ደረጃ በዘንድሮ 2017-18 ምርት ዘመን ከዘራ ነው በጠቅላላ ከዘራ የዘራ ነው ሄክታር መጠን 1500 ሄክታር ነው። ኤክስፔክት የምናደርገው የምርት መጠን ከ30 ሺህ እስከ 50 ሺህ ምርት እናነሳለን ብለን እናስባለን። 10 ሺህ ኩንታል ያህል አንስተናል። ጥራት እኛ በተቻለ መጠን ለማስጠበቅ ነው የምንጥረው፣ ምንጊዜም ማለት ነው። አሁን የምታያቸው ሰራተኞች ከደቡብ ቀጥታ ያው ክልል በመሄድ በማስፈቀድ አምስት መቶ ሰራተኛ ፈቃድ ወጥተን ለምን የራስሽ ሰው ጠቃራባሽ ባለ ቁጥር ጥራት አስጠበቀሽ የመልቃ ምድሉ ስላለ ማለት ነው። ከዛ ሀሳቤ ያው በዚህ መልኩ ነው፣ ለጥራት ትኩረት ሰጥተን ነው የምንሰራው እ ምንጊዜም ማለት ነው። ጥራት እንግዲህ አንደኛ ውሃ በአግባቡ ማግኘት አለበት። በጥሩ ሁኔታ እንዲፈካ በጥሩ ሁኔታ ምርትም እንዲሰጥ ጥራትም እንዲኖረው ውሃ በአግባቡ ቢያንስ እስከ አምስት ዙር በቀላሉ እንደዛ ያል እናጠጣዋለን። በጥራት ይለቀማል ጥጥ ወደ ፋብሪካ ከመግባቱ በፊት ከማሳ ጀምሮ አሰሪዎች አሉ። ጥራትን መጠበቅ የግድና የግድ ነው። አንደኛ ለፋብሪካም ጤንነት ለመዳመጥም ኢጂነሪ ላይ ትልቅ ፈተና ነው የሚገጥመን ያም ደግሞ ከዚህ ከማሳ ጀምሮ ከለቀማ ጀምሮ አሰሪዎች አሉ። በተዋረድ ያንን የለቀማ ስርዓቱን ጥራትን በጠበቀ እያንዳንዷን ሰው ሲረከቡ ሚዛን ላይ ሲወጣ የጥራት ሁኔታው እየተፈተሸ ወደ ጂነሪ እንደሚገባ ያ ለፋብሪካችንም ጤንነት ስንል ችግሮች ስለሚፈጥር ከማሳ ጀምሮ ነው። ከጥጥ ልማት በቂና ጥራቱን የጠበቀ ምርት ለማግኘት የተሻሻሉና ምርጥ የጥጥ ዝርያዎችን መጠቀም የግድ ነው። የወረር ግብርና ምርምር ማዕከልም ተባይና በሽታን ተቋቁመው የተሻለ ምርት መስጠት የሚችሉ ልዩ ልዩ ዝርያዎችን በተለያዩ ጊዜያት በማፍለቅ ለእነዚህ ጥጥ አምራቾች ሲያቀርብ ቆይቷል። የወረር ምርምር ማዕከል እንግዲህ ከ1960ዎቹ ጀምሮ በጥጥ ላይ ሰፊ ምርምር እየሰራ ይገኛል። ከጀመረበት ጊዜ አንስቶ እስከዛሬ ድረስ የተለያየ የምርት ደረጃ የተለያየ የፋይበር ኳሊቲ ያላቸውን ላይ ሰፊ ምርምር በመስራት ወደ 44 የሚጠጉ ዝርያዎችን ማስለቀቅ ችሏል ማለት ነው። ኢትዮጵያ ሀገራችን ከ2.6 እስከ 3 ሚሊዮን የሚሆን ለጥጥ ምርት የሚሆን መሬት አላት። ከዛ ውስጥ ግን እኛ ሀገራችን እያለማን ያለነው ከ5 ፐርሰንት በታች ነው። በዚህ መሬት ላይ ማዕከሉ ካወጣቸው ዝርያዎች አሁን ላይ በምርታማነት ውስጥ የሚገኙት ነወረራ 12 ነወይጦ አሁን ከፍተኛ የሆነ የምርት ለውጥ ምርት ምርታቸው ተሻሽሎ ጥሩ ምርት ለአርብቶ አደሩም ለአርሶ አደሩም የሚሰጡ የጥጥ ዝርያዎች ናቸው። ለምሳሌ አምና ከተለቀቀው የጥጥ ዝርያ ውስጥ አርከበ የሚባል ዝርያ ወደ 54 ነጥብ 3 ኩንታል ፐር ሄክታር ሊሰጥ ይችላል። ይህንን ጥጥ እንግዲህ ወደ ብዜቱ ሲስተም በማስገባት ለቀጣይ ለሚጠቀመው ተጠቃሚ እናደርሳለን ማለት ነው። የጥጥ ልማት በዘመናዊ የግብርና ማሽኖች ያልታገዘ ከሆነ በተለይም ከማሳ እስከ ለቀማ ያለው ሂደት እጅግ ከፍተኛ ቁጥር ያለው የሰው ኃይል ይፈልጋል። እናም የጥጥ ልማት ማሳዎቹ ለሚገኙበት አካባቢ ነዋሪዎች ብቻ ሳይሆን የመስራት አቅሙና ፍላጎቱ ላላቸው ከሌሎች አካባቢዎች ለሚመጡ ሰራተኞችም ሰፊ የስራ ዕድሎችን ይፈጥራሉ። ጥጥ ዓለም ላይ የቆየውት ቢያንስ ወደ 10 ዓመት ሰርቻለሁ። ጥጥ ከመጀመሪያ ከዚህ ዛሬ እስከ ምርት መሰብሰቢያ ድረስ ያለው ስራ ሙሉ በሙሉ እችላለሁ፣ አሰራለሁ። በጉልበት ስራ የሚሰራ ሰራተኛ ብዙ ነው። አሁን በዚህ ሰዓት ሰራተኛው ትንሽ አሁን ወደ ማነስ ምናምን ነገር መጣ እንጂ መጀመሪያ በርካታ ሰራተኛ ነበረን። እዚህ ሳንመጣ መጀመሪያ አሚ በረሃ ነው እርሻው የተጀመረውም፣ እኔም ከነሱ ጋር የጀመርኩት ከዛው ከነሱ ጋር እና ብዙ ጊዜ ነው አብሬ ነው ቆየት እና ስራ አረም እና መስኖ እስከ ለቀመው ድረስ እዚህ ነው የሚሰራው። ጥጥ ለእኔ ብዙ አስተዋጽኦ ሰጥቷል፣ ብዙ ስራ እድልም ፈጥሯል። ከዚህ ራሴንም አስተዳድራለሁ፣ ቤተሰቤንም አስተዳድራለሁ። ከዚህ ከጥጥ ጥቅም ሁሉም ነገር እንዲያቅም እየሰራን በጤና ለምን በልጆቻችን ያስተምረን እስከ ዛሬ ያው እስከ አቅማችን እየሰራን ጥሩ ቆንጆ ሙላንጎ ድርግ ቢሆን ቆንጆ ኑሮ እየኖረን ጥጥ ለቀማ እንለቅማለን፣ ጽዳት እንሰራለን፣ ጥጥ እንለቅማለን፣ እንቆፍራለን፣ እናሳድጋለን፣ እናንከበክባለን። የኛውነን ብለው ብለን እንደ ራሳችን የራሳችን ንብረት ነው ብለን ነው የምናየው። አንዲት ፍንክች እንኳን መሬት እንዳትወርቅ እንፈልጋለን። ልጆቻችንን አስተማርንበት፣ እስከ ዛሬ ድረስ በሱ ነው ያለነው። አርመን ኮትኩተን ለቀማ ሲደርስ ለቅመን ልጆቻችንን አስተምረን ዩኒፎርም ገዝተን ሁሉን ነገር ደፍተር የምንገዛበት በዝችው በጥጥ ነው። ጥጥ ለለቀማ በሚደርስበት ጊዜ ከፍተኛ የሆነ የሰው ኃይል እጥረት እየገጠማቸው መሆኑን የሚናገሩት እነዚህ አልሚዎች፣ ሆኖም ባላቸው የሰው ኃይል የሰበሰቡትን የጥጥ ምርት በተከታታይ ወደ ጥጥ መዳመጫ ፋብሪካዎች በመላክ ላይ መሆናቸውን ይገልጻሉ። ትልቁ ችግር የሰው ኃይል ነው። ጥጡ እንደምታዩት መሬት ላይ የወደቀ ነው። መሰብሰብ ነበረበት። ቢያንስ ከወር በፊት ነበር ይሄ መነሳት ነበረበት። አሁን ይሄ ካሁን በኋላ ዝናብ ሊዘም ይችላል። ይሄ ህዳር የዝናብ ወራት ነው። ዝናብ ከዘነበ ጥጡ አይገኝም። ይሄ ያው ተንጠልጥሏል፣ እያያችሁት ነው። የለቀማ የሰው ኃይል በጠበቅ ነው ልክ አደለም። የጠየቅ ነው ኦልሞስት ወደ 1 ሺህ የሰው ኃይል ነው የጠየቅ ነው። ግን ያገኘ ነው ሁለት መቶም የሞላ አደለም ስለዚህ ምናልባት ያው የለቀማ ጊዜያችንን ያራዝምብናል። ማንሳት ያለብን ወቅቱን በጠበቀ ማንሳት እያለብን ያን ነገር ወደ ኋላ ሊጎትተን እንደሚችል ነው። እና የሰው ኃይል በጠበቅ ነው ልክ አይደለም። ሴክተሩ ሌበር ኢንቴንሲቭ ነው ወይም ብዙ የሰው ኃይል የሚፈልግ ሴክተር ነው በዋነኛነት ደግሞ በለቀማ ወቅት። ስለዚህ ከባለፉት ዓመታት በጣም መሻሻሎች አሉ ብለን እናስባለን። ከባለፈው ዓመት ሌበር በቀላሉ ከአንድ ክልል ወደ ሌላ ክልል ማዛወር አይቻልም ነበር። ስለዚህ ይህን በተመለከተ ከሚመለከታቸው ክልል አመራራት ጋር ውይይት በማድረግ ኦልሬዲ ማንኛውም ጥጥ አልሚ ለጥጥ ለቀማ ከሚፈልገው ክልል ወደ እርሻ ወዳለበት ክልል ይዞ መዛወር ይችላል። እዚህ ጋር አሁን እያየን ያለነው የመጠን ጉዳይ ነው። ስለዚህ የአሰራር ጉዳይ ችግር የለበትም፣ ግን ወደ ለቀማ የሚመጣው የሰው ኃይል ብዛት መጠን ማነስ ነው የሚታየው። ይህንንም ችግር በመረዳት ሜካናይዜሽን የማስፋፋት ስራዎችን እና የማስታወቅ ስራዎች ይፈልጋሉ። ከዚህ አንጻር ለማሳያነት አንድ ሜካናይዜሽን የኮተን ፒከር ከሚቀጥለው ወር ጀምሮ ወደ ሀገር ውስጥ ይገባል፣ በተለይ ለአፋር አካባቢ ላይ። ለዚህ ደግሞ ምቹ የሆኑትን ዝርያዎችን የማስታወቅ ስራ ይፈልጋል። ኦልሞስ፣ እሱንም እየሰራንባቸው ያለነች ያለንበትን ሁኔታ ነው ያለው። ስለዚህ ምን ለማስረብ በአጠቃላይ ችግሩን እንደ ችግር በደንብ የምናውቀውና እየተሰራበት እንደሆነ የሚመጣው የሜካናይዜሽን ለራሱ ብቻ ሳይሆን በዙሪያ ላሉ እርሻዎች የጥጥ ለቀማ ስራ ወይም የኮተን ፒኪንግ ኦፕሬሽን እንዲያስፋፋ ነው። በዚህ አጋጣሚ በዚህ ሴክተር ውስጥ ላሉ በሜካናይዜሽን ሴክተር ውስጥ ላሉ የግሉ ዘርፍ የጥጥ መልቀሚያ ማሽን ቢያመጣ ከቀረጥ ነፃ ነው። እንደ ማንኛውም የግብርና ሜካናይዜሽን ኢንፑት ከቀረጥ ነፃ ስለሆነ ቢያመጣ ሰፊ የስራ መስክ መሆኑን ተደርቶ ይህንንም የጥጥ ለቀማ ልክ እንደ ኮምባይነር እንደሚያመጡትና አክራይተው እንደሚጠቀሙት ሁሉ የኮተን ፒከር ማሽኖችን ቢያመጡ ሴክተሩ ሰፊ እና ብዙ ስራ ሊሰራበት የሚችልበት ኤሪያ መሆኑን እንዲያውቁና ወደዚህ መስክም እንዲሰማሩ ጥሪ ማስተላለፍ ፈልጋለሁ። ያው ሽያጭ ለማቅረብ መጀመሪያ መዳመጥ አለበት፣ ፕሮሰስ አለው እና ሁለት ቦታ አሁን እያስገባን ያለ ነው። አዳማ ኤልሲ ነው የምንልከው፣ መዳመጫ ማለት ነው። አዋሽ ደግሞ የማህመድ አሚሮ የነበረው አሁን በሌላ ሰው ነው የተያዘው። እዛ ሁለት ቦታ ነው የምናስገባው። ቢያንስ እስከ 120 ምናምን እስከ 10ሺ በላይ ምርት ይኖረናል። መጨረሻ ላይ እየሄደው እስካሁን የመቶ ሄክታር ነውና ብዙም አልሄደም። አሁን ላይ ከዚህ ከማዶ ከአርጅ ማዶ 38 ሄክታር አለ። እሱም ሃርቨስት የተደረገ ነው። ሁለት ሜዳ ገደማ ነው የሚቀረው። ቀጥታውን ያ ነው የሚጀምረው። እንግዲህ ይሄ በሶስተኛ ደረጃ ያለ ነው። ኮንትራት ፋርሚንግ ጋር ከነ ቡልኮ ሬንደር ከነሱ ጋር ኦልሞስት አብረን እየሰራ ነው ያለ ነው። ጥጥም አቅርቦታችን ለነሱ አሁን ኦልሞስት እየወሰዱ ያለበት ሁኔታ ነውና ያለው። ዘንድሮ ጥጣምራች በአዲስ መልክ ሁሉም እያንሰራራ ያለበት ነው እና ያለበት ሁኔታ ነው። የሰው ኃይሉም እጥረቱ ከዛ ጋር ተያይዞ የመጣ ነው። አሁን ያለን በየሀገሩ በየክፍለ ሀገር ውስጥ ተዘግቶ የነበሩ የጥጣምራች ድርጅቶች ኦልሞስት ተከፍተው እየሰሩ ያሉበት ሁኔታ ነው። እና እኛም ደግሞ ከቡልኮ ሬንደር ከነሱ ጋር አብረን በጋራ ነው እየሰራን ያለን የመዳመጥ አገልግሎት ነው የምንሰጠው። ኢንቨስተሩ ገበሬው ያመረተው አካል ያመጣል፣ እኛ ሰርቪስ እንሰጣለን። የመዳመጥ አገልግሎት ነው የምንሰጠው ለዚህ ለአካባቢው አምራች። በፊት እዚህ አካባቢ ያለ አምራችና ገበሬ ይቸገር ነበር። በምን ይቸገራል? ይሄ መዳመጫ ቆሞ ስለነበረ ብዙ መዳመጫዎች ቆሞ ስለነበረ ወደ ተለያዩ ቦታዎች ጥጡ ይጓጓዝ ነበረ፣ በመጓጓዝ ሂደት ብዙ ችግሮች ይገጥሙት ነበር። አሁን ግን እኛ እዚህ ፋርም ውስጥ መጣን። ስለዚህ በዘንድሮ ማሽናችንን አስተካክለን መጋዘናችንን ሰርተን ከገበሬው ላይ ምርቱን እንግዲህ በቅርብም ይህን መዳመጫ አክሰስ ሆኖለት የሚያመርተው አካልም እኛ ጋር እያመጣ ማስዳመጥ ጀምረናል። ኳሊቲን በተመለከተ ጥጡ አሁን ሲመጣ በአንጻራዊ አዋሽ አካባቢ ያለ የአመራረት ስልት ጥሩ ነው፣ አለቃቀሙም ጥሩ ነው። ግን አሁን የለቃሚ ችግር ስላለ ምክንያቱም እኛ ሀገር አሁን የመልቀሚያ ማሽን ስለሌለ አንድ ፒክ ነው በእጅ ነው የሚለቀመው። በእጅ የሚለቅሙ ሰዎች ደግሞ በአሁን ሰዓት ብዙ የስራ አማራጮች ሀገሪቷ ላይ ስለተፈጠሩ ወደዛ እየሄዱ ነው። ስለዚህ አሁን አንዳንድ ሰዎች ጋር እያወራን ነው። ኢቨን እኔም እንግዲህ መልቀሚያውንም እያሰብኩ ነው፣ ከአሜሪካን ሀገር አንዳንድ እንትኖች ለማምጣት ጥረት እያደረግኩ ነው። ስለዚህ ትንሽ በተወሰነ አለቃቀም ላይ የኳሊቲ ችግር አለ፣ ግን እኛ ማሽናችን በተቻለ መጠን ጥሩ አድርገነዋል። ጥሩ ስላደረግ ነው ያን ነገር ያስቀረዋል፣ እያወጣ ያወጣልናል ድሮ ያልነበረ ነገር እኛ የጨማመርነው ነገር አለ። ይህንን ኳሊቲውን ለማስጠበቅ በአንጻራዊ ጥሩ የሚባል ነው። በጥጥ ልማት እሴት ሰንሰለት ውስጥ ከመዳመጫ ፋብሪካዎች ቀጥሎ ሂደቱን የሚረከቡት ፈትል ፋብሪካዎች ናቸው። እነዚህ ፋብሪካዎችም ፈትል አምርተው ለጨርቃጨርቅ ፋብሪካዎች ለማቅረብ ጥራቱን የጠበቀና በቂ የሆነ የተዳመጠ ጥጥ ያስፈልጋቸዋል። እዚህ ፋብሪካ ላይ እዚህ የመጀመሪያው ማለት የስፒኒንግ ፕላንቱ ነው። በዋናነት ክር ነው የሚሰራው። ፈትል ብቻ ነው የሚሰራው። ፈትልን በመስራት ለራሳችን በአብዛኛው ለራሳችን ግባት አሁን ሙሉ ለሙሉ ለራሳችን ነው የምንጠቀመው። የተወሰኑ አንዳንድ ከስተመሮች እናገለግላለን እንጂ ክር ነው የምንሰራው። ጥጥን በመጠቀም ክር ነው የምንሰራው ማለት ነው። እየተንቀሳቀስን የቆየ ነው ከዚህ በፊት ወይም ደግሞ አምና በገዛ ነው ጥጥ ነው። ዘንድሮ የሚባለው በጣም አስቸጋሪ ነው ምክንያቱም የግባት ችግር አለብን። ኦልሞስት አሁን ያያችሁት ከኋላ አሁን ጥጥ የለንም። ኦልሞስት አሁን ያሉትንም ግማሽ ያለውን ካፓሲቲያችን አቁመን በግማሽ ነው እየሰራን ያለ ነው። ይሄ ደግሞ አሁን የሆነበት ዋናው ምክንያት ከኋላ ግብዓት እጥረት ችግር አለ። ፋብሪካችን እንግዲህ በቀን ኦልሞስት ወደ 11 ሺህ ኪሎ ግራም ወይ ደግሞ 11 ቶን ካፓሲቲ አለው። ይሄ እንግዲህ በአመት ውስጥ በእንሰራው ወደ 3600 አካባቢ ቶን እንፈልጋለን ማለት ነው ከጂኔሪዎቹ ስለሆነ የምናገኘው ባለሀብቶቹም ከዛ ስለሆነ እየዳመጡ የሚሸጡልን የሚጠሩበት ዋጋ ግን እጅግ የተጋነነ ነው። ስለዚህ በዚህ ዋጋ ገዝተን ኢንፑት ለማድረግ ወይ ደግሞ ወደ ግባት ለማድረግ እጅግ በጣም ተቸግረናል ማለት ነው። በሁለት መልኩ ማየቱ ጥሩ ነው። አንደኛ ኢንዶፍ ሲዝን ነው ያለ ነው። ኢንዶፍ ሲዝን ማለት 2016-17 የተመረተው የጥጥ ምርት ኦልሞስት እያለቀና የ2017-18 የተመረተው ጥጥ ወደ ገበያ መውጣት የሚጀምርበት ጊዜ ላይ ነው። ስለዚህ ትራንዚሽን ጊዜ ላይ ወይም ደግሞ ኢንዶፍ ሲዝን ነው የምንለው በኛ ኢንዶፍ ሲዝን ላይ ነው። ያማት ምን ማለት ነው? የሰፕላይው እየሳሳ መጥተዋል ወይ ደግሞ አቅርቦቱ እየቀነሰ መጥተዋል የሚሉን ያሳያል። ከኢንደስትሪዎች ዲማንድ አንጻር ማለት ነው። ይሄ ደግሞ ምን ያመጣል? የዋጋ ጭማሪ ነው ያመጣል። ዲማንድ እና ሰፕላይ ባልተጣጣመበት ሁኔታ ላይ የዋጋ ጭማሪ ይመጣል። አንዱ ከዚህ ጋር በተገናኘ ነው። ሰፕላይው አለ ሰፕላይው በቂ ስላልሆነ የዋጋ ጭማሪ እየተፈጠረ ነው ያለ ነው ስለዚህ ከባለፈው ሰኔ ጀምሮ ስናይ የዋጋ ጭማሪው ኢንክሪመንታል እና ፕሮግሬሲቭ የሆነ ነገር ነው ከዛ አንጻር ነው እስቲል ማርኬቱ ላይ ጥጥ አለ በቂ ነው አይባልም። ነገር ግን ይህንን ለማካካስ የ201718 ምርት ዘመን የተመረተው ጥጥ እናንተም በመዳመጫዎች ላይ በእርሻዎች ላይ እንዳያችሁት ወደ ማዕከላዊ ገበያ እየገባ ነው የሚል ሳቢ ነው ያለን። ምናልባት ከዋጋ አንጻር ልናነሳ የምንችለው እንደ ሪፈረንስ ፖይንት የዓለም አቀፍ ዋጋ ነው ጥጥ እንደ ማንኛውም የኢንተርናሽናል ኮሚኒቲ ነው ዋጋው የሚቆረጠው ወይም ደግሞ ሪፈረንስ የሚወሰደው ከታዋቂ የሆኑ የዓለም አቀፍ የግብይት ማዕከላት አሉ። ኢንተርናሽናል ኮተን ኤክስቼንጅ ሙንዲ እና ኮትሉክ የምንላቸው አሉ። ከዚ አንጻር ስናየው የእኛ እርካሽ ነው ወይም ደግሞ ደና ዋጋ ነው ወይም ደግሞ ከዓለም አቀፍ ዋጋ በላይ የሆኑ እየተሸጠ አይደለም የሚለውን ነገር መረጃው እኛ ላይ ያለ መረጃ ያሳየናል። በአሁኑ ወቅት በሀገር ውስጥ የሚመረቱና ለኢንዱስትሪ ግብዓት የሚሆኑ ምርቶች ጥራታቸውን የጠበቁና የዋጋ ተወዳዳሪነት ያላቸው ብቻ ሳይሆኑ ከውጭ አገራት የሚገቡ ጥሬ ግብአቶችንም በከፍተኛ ሁኔታ የሚተኩ መሆን እንደሚጠበቅባቸው ዘርፉ ያስቀመጠው አቅጣጫ ያመለክታል። እናም ለጨርቃጨርቅ ኢንዱስትሪው ዋነኛ ግብአት የሆነውን ጥጥ ሙሉ በሙሉ በሀገር ውስጥ ምርት ብቻ ለመሸፈን የሚያስችሉ መሰረታዊ ስራዎች በመከናወን ላይ ናቸው። የጨርቃጨርቅ ኢንዱስትሪው የአንዱ የመንግስት የትኩረት አቅጣጫ ነው ከስራ ድል ፈጠራ አንጻር፣ ከውጭ ምንዛሬ ግኝት አንጻር። ስለዚህ በዋነኛነት እነዚህን ኢንዱስትሪዎች ተወዳዳሪ ሊያደርግ የሚችል በስራ አድል ፈጠራ፣ በውጭ ምንዛሬ ግኝት እና አጠቃላይ ኢኮኖሚን ትራንስፎርም በማረግት ላይ ትልቅ ሚና ያለው ትልቅ ኤክስፔክቴሽን አለ ከመንግስት እና ይህንን ተወዳዳሪ ሊያደርግ የሚያስችል የጥጥ ምርት በሀገር ውስጥ በበቂ መጠን በበቂ ጥራት እንደዚሁም በአይነት ማምረት ይፈልጋልና እሱን ከማረጋጋት አንጻር ከምርት አንጻር ከባለፉት ሶስት ዓመታት ወዲህ በጣም በከፍተኛ ጭማሪ ነው ያለው። ለማሳየት ያህል ኦልሞስት ከ80 ሺህ ከነበረበት የዛሬ 3 ዓመት፣ አምና 107 ሺህ፣ ዘንድሮ ወደ 110 ሺህ ሄክታር። ስለዚህ ባለፉት ሶስት እና አራት ዓመታት በከፍተኛ ደረጃ የመሬት ጭማሪ አለ፣ የምርት ጭማሪ አለ። ይህን ስንል ምን ማለነው? ኢንዱስትሪዎች በሚፈልጉት ጥጥ በመጠንም በጥራትም እየቀረብላቸው ነው። ስለዚህ የሚጠበቅባቸውን እንዲወጡ እያደርግ ነው። ይህን ስንል ከግብይት አንጻር ከግብአት አንጻር የሚታዩ ችግሮች አሉ። እነሱን ደግሞ ለመፍታት በከፍተኛ የባለድርሻ አካላት በቅንጅት መድረክ በመፍጠር እየተነጋገሩ ችግሩን ባለቤት እየሰጠን እና ኢንዱስትሪዎች ኮምፒቲት ሊሆኑ በሚያስችሉበት መልኩ እየሰራን ያለንበት ሁኔታ ነው ያለው። በጥጥ ልማት እሴት ሰንሰለት ውስጥ ያሉ ችግሮችን ለመፍታት ባለድርሻ አካላት ተቀራርበውና ተጋግዘው መስራት የሚችሉበትን መንገድ መፍጠር አስፈላጊ ነው። እናም የዘርፉን ተዋንያን እርስ በርስ ለማመካከር የሞከረ የመነሻ መድረክ በግብርና ሚኒስቴር አማካኝነት ተዘጋጅቷል። ጥጥ ልዩ የሚያደርገው ሎንግ ቫሊዩቼን ያለ ነው። እርሻ ብለ ወፍጮ ቤት ብለ የምታቆመ ጉዳይ አለም። እርሻ ያለ መዳመጫ አለ፣ ስፒኒንግ ኢንዱስትሪ አለ፣ ቴክስታይል ፋክተሪዎች አሉ፣ ኦይል ኢንዱስትሪዎች አሉ። ስለዚህ እነዚህ ሁሉ የየራሳቸው ኢንተረስ አላቸው። ስለዚህ ኢንተረስታቸውን በተናጥል በሚሄዱት ስራ ሳይሆን በጋራ በመምጣት ችግሮቻቸውን የቴክስታይሉ ላይ ያለውን ችግር እርሻው እንዲረዳ ማድረግ ይፈልጋል። የኦይል ሚነር ጋር ያለውን ችግር እርሻው እንዲረዳ ያስፈልጋል። እንደዚሁም እርሻው ጋር ያለውን ችግር ሌሎች አካላት መረዳት መቻልና ተባብረው ችግሩን መፍታት መቻል አለባቸው። ሌሎች አገሮች ተሞክሮ የሚያሳየው በእሴት ሰንሰለት ውስጥ ያሉ በለድርሻ አካላት ወይም ደግሞ ተወያዮች እየተመካከሩ እየተወያዩ ችግሩን እየፈቱ በጋራ ሴም ፔስ ነው የሚሄዱት እና ያንን ሰዓት የመዘርጋትና የዘንድሮን የምርት አቅርቦትና ፍላጎት እንደዚሁም ግብይት ጋር በተገናኘ ያሉት ችግሮችን እንደዚህ ባለድርሻ አካላት ተገናኝቶ ተወያይተው የመፍትሄ አቅጣጫ አስቀምጠው በጀመር ነው። በ2018 ከአምና በተሻለ ግብይቱ የተሳለጠ ጥራቱ የተጠበቀ ጥጥ ለኢንዱስትሪው መድረስ የሚችልበትን የጋራ የውይይት መድረክ ነውና በዋነኛነት ዘርፍ ውስጥ የሚታየው ሴክተር ውስጥ የሚታየውን በሰፕላይ ቼን ውስጥ ያለውን ክፍተት መሙላት የሚያስችል የጋራ የውይይት መድረክ ነው ብሎ መሰል ይቻላል።